የተዋሸብኝ ውሸት ምን ነው እውነት በሆነብኝ የምትልበት ጊዜ ነው። የሙዚቀኛ ተመስገን ጉዳይ አሁንም አነጋጋሪነቱ ቀጥሏል። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድነው ግን የእግዚአብሔር ኃይል። አርቲስት ማስተዋል ወንደሰን በሌላ አስደናቂ መልእክት እንደገና መጥታለች። እግዚአብሔር ሆይ ከጨለማ ወደሚደነቅ ብርሃን ስላገባን ምስጋና ክብር ላንተ ይሁን። የሚጸልዩ እናቶችን ያላሳጣን እግዚአብሔር የተመሰገነ ይሁን። ሰላም እንደምናላችሁ፣ ዲየ ረቡንሾ የዩቲዩብ ቻናል ቤተሰቦቻችን ዛሬም እንደተለመደው እንግዲህ እናንተን ያስተምራሉ በምንላቸው የተለያዩ ቪዲዮዎች ወደ እናንተ መተናል። እናንተ የዩቲዩብ ቻናላችንን ላይክ እና ሼር እንዲሁም ደግሞ ቪዲዮቻችንን ላይክ ማድረጋችሁን አትርሱ እያለን እስቲ ይህን ቪዲዮ ተመልክተ እንመለስ። የተዋሸብኝ ውሸት ምነው እውነት በሆነብኝ የምትልበት ጊዜ ይመጣል። ሶሻል ሚዲያ የተዘዋወረ ስላለው እኔን በተመለከተ ሃይማኖት ቀይሯል እየተባለ ነውና ከልጅነቴ እስካሁን ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ነው የምገኘው። የቀየርኩትም ሃይማኖት የለም። ኮመንቱ ላይ ግቡና እስኪ ባረገልህ ብላችሁ ጻፉለት። አሁን ምነው ባደረገልህ። በጌታ የሆናችሁ ሁላችሁ የሚደረገው ሁሉ ይደረግ። በተለይ ቺ የፕላስ ምልክት እናንተ ጋ ካለች ወደ ላይ ትቀየር። ውሸት ነው። በእኔ ህይወት አልተከናወነም። አልተቀየርኩም። ያልከው ነገር ውስጥ ግን የዘላለም ህይወት እንዳለ ታውቃለህ፣ አልገባህም እንጂ አንተ የገፋኸው ሰላምን፣ ደስታን፣ የዘላለም ህይወትን በአጠቃላይ ኢየሱስ ነው የገፋህ። የምትሰራው ስራ በራሱ የእግዚአብሔርን መንግስት እንዳትወርስ ያደርጋል። ይህ ሲገባህ ምነው ውሸቱ እውነት በሆነብኝ ያስብልል። ደግሞ የሚገርመው አንተ አደግኩባት የምትላት ቤተክርስቲያን፣ ብዙ ዘፋኞች፣ በሚሊዮን የሚቆጠሩ ደግሞ ከእግዚአብሔር ሐሳብ የራቁ ምእመኖች አሉባት። ግን የእግዚአብሔር ቤት ናት። እውነት የእግዚአብሔር ቤት ከሆነች ለምን ይህ ሁላ ሰው በዓለማዊ ምኞት ተጠመደ? በእግዚአብሔር ቤት ውስጥ እግዚአብሔር አለ። እግዚአብሔር ባለበት ዓለማዊ ምኞትን የሚያስክድ የእግዚአብሔር ኃይል አለ። እግዚአብሔር በሌለበት ኃጢአት ትነግሳለች። እግዚአብሔር በሌለበት ኃጢአት እንደ ክብር ትለበሳለች። አየህ ሕይወት ያስፈልግሃል። የተሸከምከው ዘፈን ሕይወትን ያሳጣሃል። ተዋሸብኝ ያልከው ክርስቶስ ግን ሕይወትን ይሰጣል። ኢየሱስ ይወድሃል። ተዋሽብኝ ያልከው ክርስቶስ በኢየሱስ ስም ያገኘ እስቲ በዚህ ጉዳይ ላይ እናንተ ሀሳቦቻችሁን በሀሳብ መስጫ ሳጥኑ ላይ አስቀምጡልን እያለን፣ በመቀጠል ደግሞ አርቲስት ማስተዋል ከሰሞኑ ሌላ አስደናቂ መልእክት አስተላልፋለች። እስቲ እሱን ተመልክተን እንመለስ። የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድ ነው ግን የእግዚአብሔር ኃይል ነው። የጥበበኞችን ጥበብ አጠፋለሁ፣ የአዋቂዎችንም እውቀት ከንቱ አደርጋለሁ። ከእግዚአብሔር ጥበብ የተነሳ ዓለም በገዛ ጥበቧ እግዚአብሔርን ማወቅ ስለተሳናት በስብከት ሞኝነት የሚያምኑትን ያድን ዘንድ የእግዚአብሔር በጎ ፈቃዱ ሆኗል። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ መሰናክል፣ ለአሕዛብ ደግሞ ሞኝነት ነው። እግዚአብሔር ለጠራቸው ግን አይሁድም ሆነ ግሪኮች፣ ክርስቶስ የእግዚአብሔር ኃይል የእግዚአብሔርም ጥበብ ነው። ምክንያቱም ከሰው ጥበብ ይልቅ የእግዚአብሔር ሞኝነት ይጠበባል። ከሰውን ብርታት ይልቅ የእግዚአብሔር ድካም ይበረታል። ነገር ግን እግዚአብሔር ጥበበኞችን ያሳፍር ዘንድ የዓለምን ሞኝ ነገር መረጠ። እግዚአብሔር ብርቶዎችን ያሳፍር ዘንድ የዓለምን ደካማ ነገር መረጠ። እኔን ማለት ነው። አንደኛ ቆሮንጦስ ከምዕራፍ 18 እስከ ሀያ ሰባት ባለው ውስጥ ነው ያነበብኩላችሁ በጣም የወደድኩት ቃል ስለሆነ ላካፍላችሁ ብዬ ነው። ይሄ ብቻ አይደለም፣ አርቲስት ማስተዋል ወንደሰን ሌላ መልእክት አላት። እስቲ ሌላኛው መልእክት ደግሞ ተመልክተን እንመለስ። ልባችሁ አይጨነቅ፣ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ፤ ይህ ባይሆን ኖሮ ነግራችሁ ነበር። የሚሄደው ስፍራ ላዘጋጅላችሁ ነው። ሄጄም ስፍራ ካዘጋጀውላችሁ በኋላ እኔ ባለሁበት እናንተም እንድትሆኑ ልወስዳችሁ ዳግመኛ እመጣል። እኔ ወደምሄድበት ስፍራ የሚያደርሰውን መንገድ ታውቁታላችሁ። መንገዱ እኔ ነኝ፣ እውነትና ህይወት እኔው ነኝ። በእኔ በኩል ካልሆነ ወደ አብ የሚመጣ የለም። እኔን ብታውቁ ይኖሮ አባቴንም ባወቃችሁት ነበር። እውነት እላችኋለሁ፣ በእኔ የሚያምን እኔ የማደርገውን ስራ ይሰራል። እንዲያውም እኔ ወደ አብ ስለምሄድ ከእነዚህ የሚበልጥ ያደርጋል አብ በወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። ማንኛውም ነገር በስሜ ብትለምኑኝ እኔ አደርገዋለሁ። ብትወዱኝ ትእዛዜን ትጠብቃላችሁ። እኔ አብን እለምናለሁ፣ እርሱም ከእናንተ ጋር ለዘላለም የሚኖር አጽናኝ ይሰጣችኋል። መንፈስ ቅዱስ እርሱም የእውነት መንፈስ ነው። ዓለም ስለማያየውና ስለማያውቀው ሊቀበለው አይችልም። እናንተ ግን አብሯችሁ ስለሚኖር በውስጣችሁ ስለሚሆን ታውቁታላችሁ። ወላጅ እንደሌላቸው ልጆች አልተዋችሁ፣ ወደ እናንተ እመጣለሁ። እኔ ሕያው ስለሆን እናንተም ሕያዋን ትሆናላችሁ። እኔ በአባቴ እንዳለው፣ እናንተ በእኔ እንዳላችሁ፣ እኔም ደግሞ በእናንተ እንዳለው በዚያ ቀን ትረዳላችሁ። የሚወደኝ ትእዛዜን ተቀብሎ የሚጠብቅ ነው። የሚወደኝንም አባቴን ይወደዋል እኔ የምወደዋለው ራሴንም እገልጥለታለሁ። የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴ ይወደዋል፣ ወደ እርሱ ወደ እርሱ እንመጣለን ከእርሱም ጋር እንኖራለን። የማይወደኝ ቃሌን አይጠብቅም። ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጠው ዓለም የሚሰጠው አይደለም። ልባችሁ አይጨነቅ አይፍራ። ዮሐንስ ወንጌል ምራፍ 14ን ያነበኩላችሁ ኢየሱስ ቴንኪ። ባለፈው ሳምንት ሁላችሁም ተመልከታችሁት እንደነበረው እንግዲህ ቲክቶክ አዋርድ በተባለው መድረክ ላይ ሽልማትን ልትሸልም በወጣችበት ጊዜ የጌታ ኢየሱስ ክርስቶስን አዳኝነት በግልጽ መናገሯን ተከትሎ በጣም በርካታ ሰዎች ሀሳብና አስተያየታቸውን ሲሰጧት እንደነበሩ ሁላችንም የምናስታውሰው ጉዳይ ነው። በእውነት እኔ እንግዲህ እንደምረዳው እግዚአብሔር ጸጋውን ካላበዛና እንደዚህ አይነት እድልን ካልሰጠ እንደ ቀላል የምናየው ጉዳይ አይደለም። እህታችን ማስተዋል ወንደሰን በእውነት እግዚአብሔር በብዙ እየረዳት ትገኛለች። አሁንም ደግሞ በቪዲዮ ላይ እንደተመለከታችሁት ይህንን አስደናቂ መልእክት አስተላልፋለች ማለት ነው። እኛም ለአርቲስቷ እግዚአብሔር ከዚህ በላይ የቃሉን ብርሃን እንዲያበራላትና ይህንን ወንጌል ደግሞ በርካታ ላላመኑ ሰዎች እንድትናገር ጌታ ጸጋውን እንዲያበዛላት ምኞታችንም ነው፣ ጸሎታችንም ነው። እስቲ ይህንን የመጨረሻ ቪዲዮ ደግሞ ተመልክተህ እንመለስ። ያለህና የነበርክ ለዘላለም የምትኖር አምላካችን ሆይ አንተ በዘመናት ሁሉ መልካም አምላክ ነጌታ ሆይ አቤቱ በመስቀል ላይ ስለ ከፈልክልን ዋጋ እግዚአብሔር ሆይ ሞተህ እኛን ከሞት ከዘለዓለም ፍርድ ስላዳንከን እግዚአብሔር ሆይ ከጨለማ ወደሚደነቅ ብርሃን ስላገባን የንጉስ ካህናት ቅዱስ ሕዝብ ለርስ የተለየን ወገኖች ስላደረከን ምስጋና ክብር ላንተ ይሁን። እንግዲህ ጌታ ሆይ በዚች ምድር ደግሞ ስንመላለስ አንተ መተ እስከምትወስደን ወይንም እኛ ወደ አንተ እስከምንመጣ ድረስ እግዚአብሔር ሆይ ለዓለም ጨውና ደግሞ ብርሃን ሆነን እንድንገለጥ እግዚአብሔር ሆይ የጨለማን ስራ ሁሉ አውጥተን እንድንጥል እንደ ብርሃን ልጆች እንድንመላለስ፣ እግዚአብሔር ሆይ ሰዎች እኛን ሲያው በእኛ ውስጥ አንተ እንድትታይ፣ በእኛ ህይወት አንተ እንድትከብር፣ እግዚአብሔር አምላክ ሆይ እንድትረዳን፣ በጌታ በኢየሱስ ስም እንጸልያለን። ይህ በዓል፣ የደስታ በዓል፣ የሰላም በዓል፣ የአንተ ያደረክልን ቸርነት፣ ምህረት፣ ደግነት እንደ ማርያም እያሰብን እያሰብን ይህንን በዓል ደግሞ እንድናከብረው የእግዚአብሔር ጸጋ ሁላችንንም ይርዳን። ስለሰማን ተባረክ፣ በጌታ በኢየሱስ ስም አሜን። እኚ የተወደዱ እናት በእውነት ለትውልድ ለሀገር ሲጸልዩ ነው የተመለከታችኋቸው ማለት ነው። እግዚአብሔር እንደዚህ አይነት ሰዎችን ከቤት ውስጥ ስላላሳጣን ለትውልድ የሚጸልዩ እናቶችን፣ አባቶችን ስለሰጠን እግዚአብሔርን ለማመስገን ፈልጋለሁ። ውዴ ረቡኒሾ የዩቲብ ቻናል ቤተሰቦቻችን፣ በዛሬው ፕሮግራማችን በተለያዩ ማህበራዊ ሚዲያ ላይ እየተንቀሳቀሱ የነበሩና እናንተን ያስተምራሉ ብለን የያዝናቸው ቪዲዮዎች እነዚህን ይመስሉ ነበረ። በቀጣይ በሌሎች ቪዲዮዎች ወደ እናንተ እንመጣለን። እስከዛው ግን እናንተን ቪዲዮዎቻችንን ላይክ እና ሼር እንዲሁም ቻናላችንን ሰብስክራይብ ማድረጋችሁን አትርሱ እያለን በያላችሁበት ስፍራ ሁሉ ሰላም ጤና ፍቅር ይሆንላችሁ። ጌታ ኢየሱስ ክርስቶስ ዘመናችሁን ይባርክ እንላለን። ችር ሰንብቱ።